ተሰርቦ ይሄዳል። ሩታዬ እንግዲህ ቅንድቧን ስለተሰራችበት ተናግራለች። ተሰሩ ትይው በሳለሆን በጣም ያምራል ማለት ነው። እንግዲህ ሩታዬ ያው ሙሽራ ስለሆነች ግዴታ መሰራት አለባት። በጣም ብዙ ሁኔታ ታዘብኩት እንዳለ ሩታዬ ተፈጥሮ ሽ በቃል ለምንድን የተሰራሹ፣ ለምን በራስሽ የመተማመን እንትን የለሽ ምናምን ለምትሏት ምን ችግር አለ? ጥሩ ኮሜንት ብትጽፉ በደስታዋቀን ማለት ነው። ምን ችግር አለ? አንድ ሰሞን በቃ ቅንድቧን ተቀነደበች። ምናምን አይኗን እንትን ሊላት ነው መነጽር የለበሰችው ምናምን ስትሉ ነበር። እና ምን ችግር አለ መቀንደብ? እንዴት ሰው እንዴት በፍየል ዘመን በግ ይሆናል ማለት ነው። እና ምን ችግር አለ? ምን ችግር አለ? ሩትዬ በጣም ነው የሚያምርብሽ። እውነት እንኳን ለዚህ ሰዓት በሰላም አበቃሽ ብትሏት ምን ችግር አለ? እኛ ኢትዮጵያኖች ስንዋደድ በቃ ምቀኝነት ምን ያደርግልናል? በጣም እኔ እውነቴ ነው የምላችሁ አንድ ሰው ሲያድግ አንወድም፣ አንድ ሰው ሲቀየር አንወድም። ለምን እንደሆን አይገባኝም። እና ሩትዬ ይሄንን ስላደረገች በጣም ብዙ ኮሜንት ተሳዳቢ አለ በዛሬው ቪዲዮ ላይ ማለት ነው። እና ሩትዬ ከዚህም በላይ ከፍ ከፍ በይ የሰው ልጅ የሰው ስድብ ያሳድጋል እንጂ አያሳንስም ማለት ነው። ና ሩት የከፍ ከፍ በይልን ከዚህም በላይ ደስታሽን ጠዋት ማታ የምና እያድርገን። ግሬስ ፋሚሊዎች እንኳን ደስ ያላችሁ፣ እንኳን ለዚህ ያበቃችሁ ብያለሁ። ላይክ ሸር፣ ሰብስክራይብ በማድረግ ለሁሉም ሰው ይድረስ። ባይ ባይ።